ለምትወዳት እናትህ ወደ መቃብር ሳትሄድ ኢየሱስን ስጣት። ኢየሱስ ከሃይማኖት ውጪ እንደሆነ ንገራት። ለአያቶች ንገራቸው። አንተ ስጣቸው አይቀበሉ እነሱ ግን ስጣቸው። ለዘመዶች ስጣቸው። ጴጥሮስና ዮሐንስ ወደ ጸሎት ሰዓት ወደ ቤተ መቅደስ ይሄዱ ነበር። አንድ ከልጅነቱ ጀምሮ ሽባ የነበረ ሰው ይላል። ቤተ መቅደስ ምን ላይ በር ላይ ከልጅነቱ ጀምሮ አርባ ምናምን ዓመት ያልሄደ ሰው ማለት። ከዛ በኋላ ሰውየው እንግዲህ ሁልጊዜ መመጽዋት ስለሚጠይቅ እነ ጴጥሮስንም እንደ ማንኛውም ሰው አይቷቸው እኛ ብርና ወርቅ የለን፣ ያለንን ግን ምን እንልሃለን? ሰዎች ሁሉ በዕድሜ ልክ ያልሰጡት እነሱ ጋር ያለ የምትወዱት ሰው አለ፣ ቤተሰቦቻችሁ ኢየሱስን ስጧቸው። ሌላ ውድ ነገር በህይወታችሁ ምንም የላችሁ። ከኢየሱስ በኋላ ገንዘብ ስጧቸው፣ ከኢየሱስ በኋላ ቀለብ ስጧቸው፣ ከኢየሱስ በኋላ የሚለበስ ስጧቸው። ኢየሱስን ሳትሰጧቸው ልብስ ስለት ስጧቸው፣ ሁሉንም ነገር በሌላ መንገድ ያገኝቷል። ይሄ ለማኝ አርባ ሰባት አመት ሙሉ ብዙ ነገር አግኝቷል። የሌለው አንድ ነገር ነው እነ ጴጥሮስ ጋር ያለ እኛ ግን ያለንን ምን እንለሃለን? በጌታ በኢየሱስ ስም ተነስና። ከታምራቱ በላይ ምን እንደሚገርም ታውቃላችሁ። ጥቂት ምዕራፍ እንደሄዱ መቅደስ ውስጥ ነው። ሰውየው ዘሎ ምን ያለው የገባው ያለንን ምን እንለሃለን? እንሰጣቸው ኢየሱስ ነው the ግሬተስት ጊፍት ኤቨር